አርብ ጁን 27 2025፣ ራፕሶዲ ኦፍ ሪያሊቲ በፓስተር ክሪስ ኦያኪሎሚ። የዛሬው ርዕሳችን የሚሆነው የክርስቶስ መለኮትነት ትንቢታዊ ማረጋገጫ ይላል። ስለዚህ ጌታ ራሱ ምልክት ይሰጣችኋል፤ እነሆ፤ ድንግል ትፀንሳለች፤ ወንድ ልጅም ትወልዳለች፤ ስሙንም አማኑኤል ትለዋለች። ትንቢተ ኢሳይያስ 7:14 ወደ ዕብራውያን 10 ከ5 እስከ 7 ስለ ጌታ ኢየሱስ እውነተኛ አስደናቂ የሆነ ነገር ይነግረናል። እንዲህም ይላል ስለዚህ ክርስቶስ ወደ ዓለም በመጣ ጊዜ እንዲህ ብሏል፣ ስለ እኔ መጽሐፍ እንደተጻፈ፣ አምላክ ሆይ፤ እነሆኝ፤ ፈቃድህን ለማድረግ መጥቻለሁ። እርሱ የመጣው ትንቢቶችን ለመፈጸም ነው። ስለ እርሱ የተነገሩትን አብዛኞቹን ትንቢቶች እርሱ በቤተልሔም ከመወለዱ ከ500 ዓመት በፊት መሆኑን መገንዘብ አስደናቂ ነገር ነው። ምንም እንኳን ጊዜው ረጅምና የተሰጡትም ትንቢታዊ ቃሎች በብዙ የተለያዩ ነቢያቶች በኩል የመጡ ቢሆንም፣ ጌታ ኢየሱስ ለብቻው እነዚህን ትንቢቶች ፈጽሟል። ያ በእውነት የተነገረለት እርሱ ራሱ ባይሆን ኖሮ እንደዚህ በብዙ ዝርዝሮች የተነገሩትንና እጅግ ያልተለመዱ ትንቢቶችን አንድ ሰው ሙሉ ለሙሉ ሊፈጽማቸው ፈጽሞ አይችልም። ለምሳሌ፣ ከድንግል ስለመወለዱ ትንቢት፤ ትንቢተ ኢሳይያስ ሰባት አስራ አራት እንዲህ ይገልጻል፣ ስለዚህ ጌታ ራሱ ምልክት ይሰጣችኋል፤ እነሆ፤ ድንግል ትጸንሳለች፤ ወንድ ልጅም ትወልዳለች፤ ስሙንም አማኑኤል ትለዋለች። ኢየሱስ በቤተልሔም ከተወለደ በኋላ ይህ ትንቢት እንደተፈጸመ በማቴዎስ ወንጌል 1 22 23 እንዲህ ተገልጿል፣ ጌታ በነቢዩ እንዲህ ሲል የተናገረው ይፈጸም ዘንድ ይህ ሁሉ ሆነ፤ እነሆ፤ ድንግል ትጸንሳለች፤ ወንድ ልጅም ትወልዳለች፤ ስሙንም አማኑኤል ይሉታል፤ ትርጉሙም እግዚአብሔር ከኛ ጋራ ማለት ነው የሚወለድበት ቦታ ትንቢትም በትንቢተ ሚክያስ አምስት ሁለት ላይ ይገኛል እንዲሁም እንዲህ ይላል አንቺም ቤተልሔም ኤፍራታ ሆይ አንቺ በይሁዳ አዕላፋት መካከል ትሆኚ ዘንድ ታናሽ ነሽ ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘለአለም የሆነ በእስራኤልም ላይ ገዢ የሚሆን ይወጣልኛል አሁንም የዚህ ትንቢት መፈጸም በማቴዎስ ወንጌል ሁለት አንድ ላይ እናገኘዋለን እንዲህም ይላል ኢየሱስም በይሁዳ ቤተ ልሔም በንጉሡ በሄሮድስ ዘመን በተወለደ ጊዜ፣ እነሆ፤ ሰብአ ሰገል የተወለደውን የአይሁድ ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናል፤ እያሉ ከምስራቅ ወደ ኢየሩሳሌም መጡ። ምንም እንኳን ከተማዋ ያነሰ ጠቀሜታ ቢኖራትም፣ በነቢዩ ሚክያስ ልክ እንደተተነበየው፣ መሲሑ፣ ኢየሱስ በትክክልም በቤተልሔም እንደተወለደ ይህ ያረጋግጥልናል። ነገር ግን ይበልጥ ጥልቅ እውቀት ያደረገው ያ አወጣጡ ከቀድሞ ጀምሮ ከዘላለም የሆነ የሚል ስለ እርሱ የተገለጠው ነው። ይህ በግልጽ የእርሱን መለኮታዊ ማንነት ይነግረናል። እርሱ ጊዜ ወይም ዘመን ከመጀመሩ በፊት የነበረ ነው። ኢየሱስ ልክ ነቢያቶቹ ቀድመው እንደተናገሩት፣ በይሁዳዋ ቤተልሔም ነው የተወለደው። ማንኛውም የተለመደ ሰው እንደዚህ አወጣጡ ከቀድሞ ጀምሮ ከዘላለም የሆነ ተብሎ ሊገለጽ አይችልም ነበር። በቅዱሳት መጽሐፍት ውስጥ የተጠቀሱት እነዚህና ሌሎች ትንቢቶች እርሱ ራሱ እግዚአብሔር በሰው ስጋ ተገልጦ እንደሆነ በማብራራት የኢየሱስን መለኮትነት ያስረግጣሉ። ሃሌሉያ! የዛሬውን አጭር ጸሎት አብረን ንጸል። ውድ አባቶ፤ የኢየሱስን መለኮታዊ ማንነትና ቅዱሳት መጽሐፍ ስለ እርሱ የመሰከሩትን ትክክለኛነት እንድረዳ ቃልህን ለመንፈሴ ስለገለጥክልኝ አመሰግናለሁ። እምነቴ መቼም ሊወድቅ በማይችለው ቃልህ ውስጥ ስር ሰዶ ጸንቷል እናም ኢየሱስ በሁሉ ላይ ጌታ እንደሆነ በድፍረት አውጃለሁ። የእርሱን መንግሥት ለዘላለም ተመስርቷል፣ እንዲሁም በእርሱ ድል ብርሃን ውስጥ አሁንም ለዘላለም እጓዛለሁ። በኢየሱስ ስም አሜን። ለተጨማሪ ጥናት፣ የማቴዎስ ወንጌል 1:18-23 የሉቃስ ወንጌል 1:34-35 የሉቃስ ወንጌል 2:10-12 ተባርካችኋል።